በከፍተኛ ደረጃ ለፀሐይ መጋለጥም የቆዳ ካንሰር መነሻ ከሆኑ መካከል በቀዳሚነት የሚጠቀስ ነው። ሄመንም ታዲያ ቤቱን ለማቅናት ልጆቹን ለማሳደግ በፀሐይ ሀሩር ሲንቀለቀሉ የሚውሉ የሀገሩ ሰዎች ጉዳይም አሁን ስሙ በዓለም እንዲታወቅ ያደረገውን ፈጠራን ለመስራት አነሳስቶታል። የቆዳ ካንሰር ዓለም ላይ ከተንሰራፉ የካንሰር ህመሞች መካከል አንዱ ነው። በዚህ በሽታ ምክንያትም በየአመቱ በርካታ ሰዎች ሰዎች ለህልፈተ ህይወት ይዳረጋሉ። የቆዳ ካንሰር ዋነኛ መነሻ ምክንያቱ ደግሞ ለፀሐይ ጨረር በተደጋጋሚ ተጋላጭ መሆን እንደሆነ ጥናቶች ያሳያሉ። በርካታ ኢትዮጵያውያን ደግሞ በልተው ለማደር ልጆቻቸውንም ለማኖር ሲሉ ለፀሐይ ሐሩር ተጋላጭ መሆናቸውን ልብ ያለው ሄመን በልጅ አይምሮ ለዚህ ገዳይ በሽታ አንዳች መፍትሄ ለመስጠት ይነሳል። ደግሞም የቆዳ ካንሰር በተለይ በጊዜ ከተደረሰበት በቀላሉ ሊታከም የሚችል ነው። በቀላሉ ይታከማል እንጂ ሕክምናው ግን በቀላል ገንዘብ የሚቀመስ አይደለም።